የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን የሰራተኞችን አቅም በማጎልበት ለብሔራዊ የምርታማነት እድገት ሚናውን ሊወጣ ይገባል ተባለ። የተሟላ የማክሮ ኢኮኖሚ ማሻሻያው ተገማች፣ ግልጽና ምቹ የካፒታል ገበያ ምህዳር መፍጠሩን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። ሀገራዊ የምክክር ሂደቱ ውጤታማ እንዲሆን የሃይማኖት ተቋማትና የሲቪክ ማህበራት ድርጅቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ ቀረበ። የባህር በር ጥያቄ የብሔራዊ ጥቅም ጉዳይ እንጂ የመንግስት ፖለቲካዊ ፍላጎት ተደርጎ መወሰድ የለበትም ሲሉ አንድ የፖለቲካ መምህር ተናገሩ። ኢትዮጵያ በዲፕሎማሲ ታሪኳ የአፍሪካን የጋራ አቋም በማንጸባረቅና የጋራ ድምፅ በማስተጋባት የአፍሪካ ወካይ ድምፅ ሆና መቆየቷ ተነገረ። ከውጪ ሞስኮ በምስራቃዊ ዩክሬን የምትገኘውን ፓክሮቭስ ከተማንና በሰሜን ምስራቅ የምትገኘውን የቮቭቻንስ ከተማን መያዟን ይፋ አድርጋለች። ሰላም ክቡራትና ክቡራን የሐሳብ ሚዲያ ወዳጆች፣ እንደምንውላችኋል። ይህ ከሐሳብ ሚዲያ የሚተላለፍላችሁ ዜናችን ነው። ከዚህን ሰዓት ጀምሮ ከዓለም አቀፍና ከሀገር ውስጥ የተሰሙ አበይት የተባሉ ጉዳዮችን መራርጠን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴድሮስ ብርሃኑ ነኝ። መልካም ጊዜ ይሁንልን። የኢትዮጵያ የሰራተኛ ማኅበራት ኮንፌዴሬሽን የሰራተኞችን አቅም በማጉልበት ለብሔራዊ የምርታማነት ዕድገት ሚናውን ሊወጣ እንደሚገባ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። የዓለም አቀፉ የሰራተኛ ማኅበራት ኮንፌዴሬሽን ስብሰባ በአዲስ አበባ እየተካሄደ ይገኛል። በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ በዚሁ ወቅት እንደተናገሩት ዓለም አቀፍ ግጭቶች፣ የኢኮኖሚ መናጋት፣ የአየር ንብረት ለውጥ እና የቴክኖሎጂ መስተጓጎል በስራ አካባቢ ላይ ጫና እያሳደሩ ይገኛል ብለዋል። በዚህ በተለዋዋጭ የዓለም ሁኔታ የትምህርትና ቴክኖሎጂ ተደራሽነትን በማስፋትና በአዳዲስ የኢንቨስትመንት ፍሰት የዜጎችን ስራ ዕድል ተጠቃሚነት ማሳደግ እንደሚያስፈልግ ገልጸዋል። በኢትዮጵያ ከሀገራዊ ለውጡ ወዲህ ለተቋማት ግንባታ የተሰጠው ትኩረት የዜጎችን ሁለንተና ተጠቃሚነት በማሳደግ ውጤት እያስመዘገበ እንደሚገኝም አስረድተዋል። በተለይም የክህሎት ልማትን በማጠናከርና ምቹ የስራ ምህዳር በመፍጠር በርካታ ወጣቶችና ሴቶችን በማብቃት የስራ እድል ተጠቃሚ መሆናቸውን አብራርተዋል። የኢትዮጵያ የኢኮኖሚ እድገት የስራ ስምሪት የሰራተኞችን መብት የሚያስጠብቅ ምቹ ምህዳር እንዲፈጠር ማስቻሉንም አስረድተዋል። የኢትዮጵያ የሰራተኛ ማህበራት በመንግስት የሪፎርም ስራዎች ስኬት ወሳኝ አጋር ሆነው መቀጠላቸውንም አንስተዋል። በቀጣይም ፈጠራን በማበረታታትና ብቁ የሰው ኃይል ግንባታን በማጠናከር የብሔራዊ የምርታማነት አቅም የማሳደግ ጉዞ ላይ አሻራቸውን ሊያሳርፉ እንደሚገባም አጽንኦት ሰጥተው ተናግረዋል። የመንግስት የሰራተኛ ኮንፌዴሬሽኖችና አሰሪ ማህበራት ግንኙነትም በመተማመን ግልጽነትና የጋራ ተሳትፎ ላይ የተመሰረተ መሆን እንዳለበት ገልጸዋል። ኢትዮጵያ የሠራተኞችን ክብርና መብት በመጠበቅ በዓለም አቀፍ ስምምነቶች መሰረት ለተሻለ የአሰሪና ሰራተኛ ግንኙነት አበክራ እየሰራች መሆኗንም አቶ አደንፋራ ተናግረዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተገማች፣ ግልጽና ምቹ የካፒታል ገበያ ምህዳር መፍጠሩን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ገለጹ። ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በአዲስ አበባ ዓለም አቀፍ የስብሰባ ማዕከል እየተካሄደ ነው። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ በዚህ ወቅት እንደተናገሩት የኢትዮጵያ ካፒታል ገበያ ባለስልጣን እንደ ጀማሪ ሳይሆን እንደ ነባር ተቋም በፋይናንስ ስርዓቱ ላይ ንቁ ተሳትፎ እያደረገ ይገኛል። የካፒታል ገበያ ለሀገራዊ ኢኮኖሚ እድገትና ለግሉ ዘርፍ የጎላ ተሳትፎ ወሳኝ ሚና እንዳለውም ገልጿል። በዚህም የካፒታል ገበያ ባለስልጣን በተግባር የተገለጠ ውጤታማ ስራዎችን በብቃት እያከናወነ መሆኑንም ተናግሯል። በኢትዮጵያ ገበያ መር የካፒታል ገበያ እድገት ለማምጣት የተመሰረተ መሆኑን በመግለጽ በረጅም ጊዜ የግሉን ዘርፍ የፋይናንስ መሪ ለማድረግ የታለመ ነውም ብለዋል። በኢትዮጵያ የተከናወነው የማክሮ ኢኮኖሚ ሪፎርም ተገማች፣ ግልጽና ለገበያ ምቹ ምህዳር የፈጠረ መሆኑን በማንሳት የባንኮችን የገንዘብ ክምችት ማሳደግና ሰፊ የስራ እድል መፍጠር መቻሉን ገልጿል። ከዚህም ባለፈ ተወዳዳሪና ገበያ መር የፋይናንስ ስርዓት ማጠናከር የሚያስችል ምህዳር ተፈጥሯል ያሉት ዶክተር እዮብ የኢትዮጵያ ብሔራዊ ባንክ ለፋይናንስ ስርዓቱ መሳለጥ የመሪነት ሚናውን እየተወጣ መሆኑንም ገልጿል። የኢትዮጵያ ካፒታል ባለስልጣን የካፒታል ገበያ ብዝሃ የገበያ ስርዓትን ለማስፋት እየሰራ መሆኑን ጠቅሰው ይኸውም ለግሉ ዘርፍ ተሳትፎ እድገት አቀጣጣይ ነው ብለዋል። ሀገራዊ የምክክር ሂደቱ ውጤታማ እንዲሆን የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቀረበ። የሀገራዊ ምክክር ኮሚሽን ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ውይይት እየተካሄደ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርኣያ በዚህ መድረክ ላይ እንደተናገሩት ኮሚሽኑ ባለፉት ዓመታት በርካታ ስራዎችን ሲሰራ ቤቱን አስታውሶ ሁሉም ዜጋ ለምክክሩ ስኬትና ውጤታማነት በባለቤትነት ሊሰራ ይገባል ብለዋል። የሃይማኖት ተቋማት፣ የሲቪል ማህበረሰብ ድርጅቶች እስካሁን ከኮሚሽኑ ጋር በመሆን ለሰሩት ሥራ ምስጋና አቅርበዋል። ዋና ኮሚሽነር ፕሮፌሰር መስፍን አሪያ ሀገራዊ የምክክር ሂደቱ ውጤታማ እንዲሆን የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉና ወደፊትም በአብሮነት በመስራት ሀገራዊ ኃላፊነታቸውን እንዲወጡ ጠይቀዋል። በመድረኩ ባለፉት ዓመታት የኮሚሽኑ ኮሚሽነር ሙልጌታ አጎ የተሰሩ ሥራዎችንና ያጋጠሙ ተግዳሮቶችን አቅርበዋል። የባህር በር ጥያቄ የብሔራዊ ጥቅም ጉዳይ እንጂ የመንግስት ፖለቲካዊ ፍላጎት ተደርጎ መወሰድ የለበትም ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት አቶ ሙል አለም ኃይለማርያም ተናገሩ። በዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት አቶ ሙሉ አለም ለኢትዮጵያ ፕሬስ ድርጅት እንደገለጹት የባህር በር ጥያቄ የብሔራዊ ጥቅም እንጂ የመንግስት ፍላጎት ብቻ ተደርጎ መወሰድ የለበትም። ኢትዮጵያ እንደ ሀገር መሰረታዊ ከምትላቸው የብሔራዊ ጥቅም አጀንዳዎች መካከል አንዱ የሆነውን የባህር በር መልሶ የማግኘት ጉዳይ ከዘላቂ የብሔራዊ ጥቅም ጉዳይ ጋር ብቻ ተያይዞ መታየት ያለበት ጉዳይ እንደሆነም ገልጸዋል። እያደገ የመጣውን የሀገሪቱን ኢኮኖሚና የህዝብ ቁጥር ሊሸከም የሚችል መሰረተ ልማት ካልተገነባ ከፍተኛ ቁጥር ያለው ህዝብ አፍኖ ማቆየት የሚቻልበት ሁኔታ የለም። ከዚህ አኳያ ሀገሪቱ የምታስተዳድረው የባህር በር ከምንጊዜውም በላይ የሚያስፈልግበት ወቅት ላይ እንገኛለን ብለዋል። ከጂኦፖለቲካ አንጻር በቀጠናው የሀገሪቱን ተደማጭነት ለማሳደግ የተሳለጠና ደህንነቱ የተረጋገጠ የንግድ እንቅስቃሴ እንዲኖር፣ በከፍተኛ ፍጥነት ቁጥሩ እየጨመረ ላለው ህዝብ ዘላቂ ጥቅም ለማስከበር የባህር በር ጨዋታ ቀያሪ ሚና እንደሚኖረውም አንስተዋል። የባህር በር ጥያቄ ማንሳት እንደ ኖር መታየቱ ቀርቶ የዜጎች አጀንዳ ወደ መሆን መጥቷል ያሉት አቶ ሙላለም ይህንን ተከትሎ ጥያቄው ዓለም አቀፍ እውቅና ማግኘቱን ተናግረዋል። ይህ ፍትሐዊ የባህር በር ጥያቄ ተገቢውን ምላሽ እንዲያገኝ የተጀመረው ዲፕሎማሲያዊ ጥረት መቀጠል እንዳለበትና በተለይም የቀጠናው ሀገራት እርስ በርስ ካለመተማመን አባዜ ወጥተው በሰጥቶ መቀበል መርህ እንዲሰሩ ጠንካራ ስራ መሰራት እንደሚገባ ጠቁመዋል። ኢትዮጵያ በዲፕሎማሲ ታሪኳ የአፍሪካን የጋራ አቋም በማንጸባረቅና የጋራ ድምፅ በማስተጋባት የአፍሪካ ወካይ ድምፅ መሪ ሆና መቆየቷ ተነገረ። በውጭ ጉዳይ ኢንስቲትዩት የኤዥያ ፓስፊክ እና መካከለኛው ምስራቅ ከፍተኛ አማካሪ አቶ አንተነህ ጌታቸው ከኤቢሲ ዳጉ ፕሮግራም ጋር በነበራቸው ቆይታ ኢትዮጵያ ቀደም ሲል የነበራት የዲፕሎማሲ ታሪክ አሁን ለደረሰችበት የዲፕሎማሲ ስኬት አግዟታል ብለዋል። በቅርቡ በደቡብ አፍሪካ ጆሃንስበርግ በተካሄደው የቡድን ሀያ ጉባኤ ላይ ኢትዮጵያ መሳተፏ ለዲፕሎማሲያዊ ግንኙነትና በዓለም ላይ ያላትን ተሰሚነት ማጉላት የቻለ መሆኑን አቶ አንተነህ ተናግሯል። የቡድን ሀያ ሀገራት ስብሰባ ከሰማንያ በመቶ በላይ የዓለም ኢኮኖሚ የሚያንቀሳቅሱ ሀገራት የሚሰባሰቡበት እንደመሆኑ ለኢትዮጵያ ቀጥተኛ የውጭ ኢንቨስትመንትን ለመሳብ የጸጥታ ትብብርን ለማጠናከር፣ እንዲሁም የሀገሪቱን የኢኮኖሚ ሪፎርምና የዕዳ ሽግሽግ ጥያቄዎችን ለማሳካት ወሳኝ ሚና እንደሚጫወት አመላክተዋል። ኢትዮጵያ በጸጥታና ደህንነትም ሆነ በአየር ንብረት ለውጥ ላይ ንቁ ተሳትፎ በማድረግ በመድረኩ ራሷንም ሆነ የአፍሪካን ድምፅ ማሰማት መቻሏንም አቶ አንተነ ገልጸዋል። የዲፕሎማሲያዊ ግንኙነቷን የልማትና የፋይናንስ ትብብርን እንዲሁም ዲፕሎማሲያዊ ግንኙነቷን ይበልጥ የሚያጠናክር መሆኑን የተናገሩት የውጭ ጉዳይና ደህንነት መምህርና ተመራማሪ ቃልአብ ታደሰ በበኩላቸው በደቡብ አፍሪካ በተካሄደው መድረክ ኢትዮጵያ የሁለትዮሽና የባለ ብዙ ወገን ጉዳይን አንስታ የአፍሪካን የጋራ ድምፅ ማስተጋባቷን ገልጸዋል። ክቡራትና ክቡራን ወዳጆቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን አንድ አጠር ያለ መረጃ እናጋራችሁና ከዓለም አቀፍ ወደ አገኘነው መረጃ እናልፋለን። ሳይንቲስቶች ለአየር ንብረት ለውጥ መከላከል አስቸኳይ ጥሪ ያቀረቡ የዓለም ሳይንቲስቶች በአየር ንብረት ለውጥ መከላከል ላይ ፈጣን እርምጃ እንዲወሰድ ነው ጥያቄ ያቀረቡት። ሳይንቲስቶቹ ዳርቲንግ ዳርቲንግተን ዲክላሬሽን በሚል ስያሜ ፊርማ በማሰባሰብ የትብብር ሰነድ ይፋ አድርገዋል። ሳይንቲስቶቹ በመግለጫቸውም እንደ አውሮፓውያን አቆጣጠር በ2050 የዓለም የበካይ ጋዝ ልቀት መጠን ወደ ዜሮ ካልወረደ የሰው ልጅ ወደ አደገኛ ችግር ውስጥ እንደሚገባ አስጠንቅቀዋል። በእንግሊዙ ኤክስተር ዩኒቨርሲቲ እና በግብረሰናይ ድርጅቶች አስተባባሪነት የተሰባሰቡት ሳይንቲስቶቹ የዓለም መሪዎች ለአየር ንብረት ለውጥ መከላከል የሚያደርጉትን ድጋፍ እንዲያሳድጉ ጠይቀዋል። የትብብር ሰነዱን 583 ሳይንቲስቶች እና የዶክትሬት ዲግሪ እንዲሁም ከዚያ በላይ የትምህርት ዝግጅት ያላቸው 579 ሌሎች ከፍተኛ ባለሙያዎች በደምሩ 1160 በላይ ምሁራን መፈረማቸውን ኢሮንስ ዘግቧል። አሁን በዓለም አቀፍ ደረጃ ከተሰሙ ጉዳዮች ውስጥ በስፋት ወደምንመለከተው ጉዳይ እናልፋለን።

በዚህ ጦርነት ምክንያት ከአውሮፓውያን ሀገራቶች ጋር የተቃቃረችው ሩሲያ በትናንትና ሁለት ተጨማሪ የዩክሬን ከተሞችን በቁጥጥር ስራ ውላለች። የሩሲያና የዩክሬን ጦርነት ለማስቆም ደፋ ቀና ሲሉ የነበሩት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን አዲስ ዜና ሰምተዋል። በአውሮፓውያን መሪዎች ጥርስ ውስጥ የሚያስገባቸውን ጦርነት ከዩክሬን ጋር እያደረጉ የሚገኙት ቭላድሚር ፑቲን የሩሲያ ጦር የዩክሬን ቁልፍ የሆነችውን ፖክሮቭስክ ከተማ መያዙን አስታውቀዋል። ጦሩን በዩክሬን የሚያካሄደውን ጥቃት እንዲያስቀጥል እንደሚያስችለው ተናግረዋል። የሩሲያ ጦር የዩክሬን ከተሞች መቆጣጠሩን አስመልክቶ መልእክታቸውን ያስተላለፉት ቭላዲሚር ፑቲን የሩሲያ ታጣቂ ኃይሎች በልበ ሙሉነት የኦፕሬሽኑን ተግባር መከወናቸው እንደቀጠሉ ገልጸው ጦሩ በሁሉም አቅጣጫዎች እየገፋ እንደሆነ ይፋ አድርገዋል። የዩክሬን ጦር ለሩሲያ ሰራዊት ምንም አይነት ምላሽ አለመስጠቱን የገለጹት ፑቲን በዩክሬን ወታደሮች ላይ የደረሰባቸው ከባድ ኪሳራ ለዩክሬን ሕዝብ አሳዛኝ መሆኑን ተናግረዋል። በዩክሬን ዶኔትስክ ክልል ውስጥ የምትገኘው ከ55000 በላይ ነዋሪዎች የሚኖሩባት ፖክሮፍስክ ከተማ ለበርካታ ወራት በሩሲያ ጦር ተከባ መቆይቷን ቲያርቲ ወርልድ ዘግቧል። ዩክሬን የፖክሮፍስክ ከተማ በሩሲያ ጦር ቁጥጥር ስር እንዳትሆን በርካታ ወታደሮቿን ወደ ከተማዋ ብትልክም ነገር ግን ከተማዋን ከሩሲያ ጦር ማዳን አልቻለችም። ከተማዋ በሩሲያ ጦር ቁጥጥር ስር መዋላን አስመልክቶ አስተያየታቸውን የሰጡት የሩሲያ መከላከያ ሚኒስትር አንድሬ ቤልሶቭ የፖክሮቭስክ ከተማ በቁጥጥር ስር መዋሉ ለድሉ ወሳኝ እርምጃ ነው ብለውታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጦራቸው ከተሞቹ እንደተቆጣጠረ ቢያስታውቁም የዩክሬን ባለስልጣናት ግን ሁለቱ ከተሞች በሩሲያ ጦር መያዛቸውን የሚያረጋግጥ መግለጫ ለመስጠታቸውን ዘጋርዲያን ዘግቧል። ጦራቸው የዩክሬን ሁለት ከተሞች መያዙን በትናንትናው ዕለት ያስታወቁት ቪላዲሚር ፑቲን በዛሬው ዕለት ከአሜሪካው ልዩ መልእክተኛ ስቲቪትኮቭ ጋር ተገናኝተው ውይይት እንደሚያደርጉም ቢቢሲ ዘግቧል። ከዚህ ቀደም የሩሲያና የዩክሬን ጦርነት ለማስቆም በሞስኮ ከቭላድሚር ፑቲን ጋር ውይይት አድርገው የነበሩት ስቲቪትኮቭ በድጋሚ ወደ ክሬምሊን እንደሚያቀኑና ከፑቲን ጋር እንደሚወያዩ ቢቢሲ ዘግቧል። ከስቲቪትኮቭ በተጨማሪ የፕሬዚዳንት ዶናልድ ትራምፕ አማች ያሬድ ኩሽነር ወደ ሞስኮ በማቅናት ከፑቲን ጋር እንደሚወያዩ ተገልጿል። ስቲቪትኮቭ ከቭላድሚር ፑቲን ጋር የሚያደርጉት ውይይት ጥሩ መሆኑን የገለጹት የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ጦርነቱን በተመለከተ አሁንም ሊሰሩባቸው የሚገቡ አንዳንድ ከባድ ጉዳዮች እንዳሉ ተናግረዋል። ለሶስት ዓመት ተኩል ከሩሲያ ሰራዊት ከወታደሮቻቸው ጦርነት እንዲያደርጉ በጦር ሜዳ ያሰማሩ ዘለንስኪ ጦርነቱን ለማስቆም ሩሲያ ባቀረበችው ቅድመ ሁኔታ ላይ ትችት ሲያቀርቡ ቆይተዋል። ፕሬዚዳንቱ ቅድሚያ የሚሰጣቸው ጉዳዮች የጸጥታ ዋስትና፣ ሉዓላዊነትና የግዛት አንድነት መሆናቸውን ሲናገሩ እንደቆዩ ዘጋርዲያን ዘግቧል። ሩሲያ በዩክሬን ላይ ወረራ በመፈጸሟ ምክንያት ለኬቭ የተለያዩ ጦር መሳሪያዎችን ሲያቀርብ የቆየው ኔቶ ሩሲያ በአውሮፓ ሀገራቶች ላይ እያደረገች ላለው ጥቃት መከላከል እርምጃ ለመውሰድ ማሰቡን ፋይናንሻል ታይምስ ዘግቧል። የኔቶ ወታደራዊ ኮሚቴ ሰብሳቢ ሆነው የሚያገለግሉት ጣሊያናዊ አድሚራል ጁሴፔ ድራጎን ሩሲያ በአውሮፓ ሀገራቶች ውስጥ የሰው አልባ ድሮኖችን እያስገባች በመሆኗና የሳይበር ጥቃት በማድረሷ ምክንያት ይህንን ጥቃቷ እንዳትቀጥል ለማድረግ አስጨናቂ አካሄድ መሄድ እንደሚያስፈልግ አስታውቋል። የኔቶ ህብረትንና የሩሲያን ፍጥጫ ተከትሎ ፋይናንሻል ታይምስ ይፋ ባደረገው መረጃ መሰረት በቅርቡ ሶስት የሩሲያ መርከቦች በባልቲክ ውቅያኖስ ውስጥ የሚገኙ የመረጃ አስተላላፊ ኬብሎች እንደቆረጡና በዚህም ምክንያት ከአውሮፓ ሀገራቶች ክስ እንደቀረበባቸው ዘግቧል። የሩሲያን ጥቃት መከላከል እንደሚያስፈልግ ያስታወቁት አድሚራል ድራጎን የሚያደርጉት ተግባር ከተለመደው የኔቶ አስተሳሰብና ባህል በጣም የራቀ እንደሆነ ገልጸው ቅድመ ማጥቃት እንደመከላከል እርምጃ ሊወሰ ሊወሰድ እንደሚችል ተናግረዋል። ከወራቶች በፊት የሩሲያ ድሮኖች በኔቶ አባል ሀገራቶች አየር ክልል ውስጥ በመግባታቸው ምክንያት በፖላንድ፣ ኢስቶኒያ ና በሩሲያ አጎራባች ሀገራቶች ላይ የጦር ጀቶቹን ሲያሰማራ የነበረው ኔቶ በሩሲያ ላይ የሚወስደውን የራስ መከላከል እርምጃ ግልጽ ከማድረግ ተቆጥበዋል። ከዩክሬን ጋር እያደረጉት ባለው ጦርነት ምክንያት በኔቶና ና በአውሮፓ ሀገራት መሪዎች ክስ ሲቀርብባቸው የነበሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሶስት ዓመታት በዩክሬን አማካኝነት ከኔቶ ጋር ጦርነት ሲያደርጉ እንደቆዩ ማስታወቃቸውም ይታወሳል። የሆነ ሆነው በዛሬ ዕለት ከስቴቪትኮቭ ጋር ውይይት እንደሚያደርጉ የተነገረላቸው ቭላዲሚር ፑቲን ጦራቸው ሁለት የዩክሬን ከተሞች መቆጣጠሩን አስታውቀዋል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች ለዛሬ ያሰናዳንላችሁ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ አመስግነናል። ጤና ያስጥልን።